ተአምር በእንተ ደቅስዮስ በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ አምኜ በመንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት ሶስት ብል በባህሪ በሉና አንድ አምላክ ብዬ አምኜ፣ ልመኗዋ ክብሯ ለዘላለሙ በእኛ ይደርብንና የእመቤታችን ታምር ለመጻፍ በእግዚአብሔር አጋዥነት እጀምራለሁ። ስሙ ደቅስዮስ የሚባል ኤጲስ ቆጶስ በጥልጥያ በምትባል አገር በተሰራች ቤተ ክርስቲያን እንደነበረ ተነግሯል። ይኸውም የተባረከ ሰው ነበረ። አምላክን የውለደች በድንጋለ ሥጋ በድንጋ ለብስ የጸናች ክብር እመቤታችንን በፍጹም ልቦና የሚወድ በተቻለ ሁሉም ያገለግላት። ከፍቅሩም ጽናት የተነሳ አስቦ ተአምሯን የሚናገር መጽሐፍን ሰበሰበ። የምእመናን ክብር የምትሆን አምላክን የውለደች በድንጋለ ሥጋ በድንጋ ለስ የጸናች ክብር እመቤታችንም ተገለጸችለት። መጽሐፍንም በእጇ ይዛ ወዳጄ ደቅስዮስ ባንተ ደሳለኝ ይህን መጽሐፍ ስለ ጻፍክልኝ አመሰገንኩህ። ከዚህ በኋላ ከእሱ ተሰወረች። ደቀ ሲዮስም በራ ይህን ነገር ባየ ጊዜ አምላክን የወለደች በድንጋሊስ ጋር በድንጋሊስ የጽናች ክብር ትመቤታችንን ከመውደዱ የተነሳ ፈጽሞ ደስ አለው። እሷንም ስለወደደ ፍቅሯ እንደ እሳት አቃጠለው። ምን እንደሚያደርግ የሚሠራውን ያስብ ጀመር የእሷን ክብር እያበዛ ይጨምር ዘንድ በዚያ ጊዜ ጾም ስለነበረ ሰዎች አስቀድሞ ያከብሩ ዘንድ ያልተቻላቸውን ገብርኤል ባበሰራት ቀን ባዓሏን አከበረ። የከበረ የሚሆን የልደትን በዓል ከማክበር አስቀድሞ እሱ ስምንት ቀን አደረገ። ይኸውም ታህሳስ በባተ 22 ቀን ነው። ኤጲስቆጶስነት በተሾመበት ዘመን እስከዚች ቀን ድረስ ተሰራ። ሰዎችም ባከበሩት ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሲጋ በድንጋሌ ነፍስ የጽናች ክብርት እመቤታችን በእጇ የከበረ ልብስ ይዛ ተገለጸችለት። በእውነት አገልጋይ ወዳጄ ደቅስዮስ፣ እኔ አመሰገንኩ፣ በአንተ ደስ አለኝ። ሥራህን እምወደርሁ በእኔ ደስ እንዳለህ ያበሰረኝ ገብርኤል የሚባል መልአክ ባበሰረበት ቀን ባሌን አክብረሃልና፣ ስለ እኔም ሰውን ሁሉ ደስ አሰኝታሃልና እኔም ዋጋውን ልሰጥህ እወዳለሁ። አንተ በዚህ ዓለም በሰው ሁሉ ፊት እንዳከበርከኝ አከብር ዘንድ እወዳለሁ። እሷን ትለብስ ዘንድ ይህችን ልብስ እንሆ አመጣውልህ፣ በላዩም ትቀመጥ ዘንድ ይህንን ወንበር አመጣውልህ። ተሰወገን አንድ ስንኳን ይችል ልብስ ሊለብሳት በዚችም ወንበር ላይ ሊቀመጥ የሚቻለው የለም። ይህንን የነገርኩን ነገሬን ያፈረሰ ቢኖር እኔ ተበቅዬ እሱን አጠፈዋለሁ። ይህን ተናግራ ከሱ ተሰወረች። የዚህ ዓለም አኗኗሩ በተጨረሰ ጊዜ ከዚህ ዓለም በሞት ተለይቶ ሉል እግዚአብሔር በቸርነቱ ወደሚያወርሰው ሄደ። ያችን ልብስም በፍጹም ክብር በንጽህና ስፍራ በቤተ ክርስቲያን ዕቃ ቤት አኖሯት። ከእሱም በኋላ ሌላ ኤጲስ ቆጶስ በተሾመ ጊዜ ያችን ልብስ ሊለብሳትና በኤጲስቆጶሱ በዚህ በደቅስዮስ ወንበር ሊቀመጥ ወደደ። በቤተ ክርስቲያን የተሾሙ ቀሳውስትና መምህራንም የዚያችን ልብስ ክብር ነገሩት። ይህንንም ሥራ እንዳትሠራ በእግዚአብሔር አማጽንናሃል አሉት። እኔም እንደሱ ሰው ነኝ እንደ እሱ ኤጲስቆጶስ አይደለሁምን? እኔ ያችን ልብስ ልለብሳት በእሱ ወንበር ላይም ልቀመጥ ወዳለሁ አላቸው። እነሱ ግን ሊከለክሉት አልተቻላቸውም። ያችን ልብስ በለበሳት በወንበሩም ላይ በተቀመጠ ጊዜ ከዚያ ወንበር ላይ በቤተ ክርስቲያን ውስጥ ባሉ ሰዎች ሁሉ ፊት ፈጥኖ ወደቀ፣ ፈጽሞ በክፉ አሟሟትም ሞተ። በቤተ ክርስቲያን ውስጥ ያሉት ሁሉ ከዚያች ከተደረገችው ታምር የተነሳ አደነቁ፣ ምስኩ ሁሉ እግዚአብሔርንም አመሰገኑት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጽናች ክብርት እመቤታችንንም አመሰገኗት። ስላደረገችውን ታምር ፈሯት፣ በፍጹም ማገልገልም አገለገሏት። ማክበሯንም አበዙ። ልመኗ፣ ክብሯ የልጇ የወዳጇም ቸርነት ለዘላለሙ በእውነት ይደርብን።